ወደ ሁለተኛ ክፍል ስናልፍ ደግሞ ሼክ ሐምዳን ቢን ሐምዳን አልናህያን እናገኛለን። ዘሬንቦ ሼክ ይሏቸዋል። ስለ መኪና ፍቅራቸው የሚያውቋቸው ይህ ሬንቦ ወይም ቀስተ ደመናው ሼክ ያስባላቸው ነገር በአውሮፓውያኑ 1981 ዓመተ ምህረት ለሰርጋቸው ባዘዟቸው ሰባት የመርቼዲስ ኤስ ክላስ ሞዴል መኪኖች ምክንያት ነው። እነዚህ መኪኖች ከውስጥም ከውጪም አንድ የቀስተ ደመናውን ቀለም እንዲቀቡ አዘው ያሰሯቸው በመሆኑ ነው። ከነኚህ ሰባት መኪኖች ሌላ ስምንተኛ መኪና በቀስተ ደመናማ ቀለም አዘዋል። ከዚህ በኋላ ነው ሼኩን ዘ ሬንቦ ሼክ እየተባሉ እንዲጠሩ ያደረጋቸው። እነኚህን ሰባት መኪኖች ጨምሮ 3000 መኪና እንዳላቸው የሚነገረውም አልናህያን የዓለማችን ግዙፉ መኪናም የሳቸው ነው። 20 ቢሊዮን ዶላር የሚጠጋ ሀብት እንዳላቸው የሚነገሩት ሼኩ አሁን ሰባ አምስተኛ ዓመት ዕድሜያቸው ላይ ይገኛሉ። በአሁኑ ወቅት በኤምሬት ብሔራዊ አውቶሙ ሙዚየም ውስጥ ከሌሎች ሰባት መቶ የእርሳቸው መኪኖች ጋር እይታ ላይ ይገኛሉ። መኪኖቻቸውን እንደ ሌሎች መኪና ሰብሳቢዎች በግል ጋራጃቸው ከማስቀመጥ ይልቅ በሙዚየም የሚያኖሩት ሰው፣ በተለያዩ ሀገራት በሚገኙ አራት ሙዚየሞች መኪኖቻቸው ይገኛሉ። ጎ ቢግ ኦር ጎ ሆም የሚል ሞቶ ያላቸው ሼኩ ከአንድ ፖርሼ ስፖርት ካር በስተቀርም መኪኖቻቸው በሙሉ እጅግ ግዙፍ ናቸው። በእነኚህ እጅግ ግዙፍ መኪኖች ምክንያት ብዙ የጊነስ ቡክ ሪከርዶችን ይዘዋል። የተወሰኑትን እንመልከት።